አይስጥል ይህ ሞርስ ኮሚኒኬሽን ነው። የኢትዮጵያን ሉዓላዊ ግዛት እየጠበቀና እያስከበረ ዛሬ ላይ ያደረሰውን ትናንት ደሙን ያፈሰሰ አጥንቱን የከሰከሰውን እያመሰገነን ታሪኩን እየተረክን የፈጸመውን ጀብድ እየዘከርን ለዛሬው የጦር ኃይል ብርታት እንዲሆነው እያደረግን ለነገው ተታኪ ጀግንነትን እንዲወርስ ጤና ይስጥልኝ። ይህ በሞርስ ኮሚኒኬሽን ተዘጋጅቶ ሰኞ፣ ረቡዕ፣ አርብ ወደ እናንተ የሚደርሰው የሞርስ ዜና ሲሆን የዕለተ ረቡዕ የሞርስ ዜና እነሆ ጀመረ። አርእስተ ዜና። የኢትዮጵያ ሰራዊት ሀገሪቱ ከውጭ መሆነካ ውስጥ የተቃጣባትን ጥቃት በማምከን የራሳችሁን አሻራ ያሳረፋችሁ ጀግኖች በመሆናችሁ ኩራት ይገባችኋል አለ የመከላከያ ሚኒስቴር። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ለሕግ አካላት ጥሪ ያቀረበ። ሕጋዊ ውሳኔ በሚሰጡ ዳኞች ላይ በተለያየ መንገድ የሚገለጽ ጫና እየደረሰ ነው ሲል የትግራይ የዳኞች ማህበር አማረረ። በደቡብ አፍሪካ ነዋሪ እና ከኢትዮጵያ ማህበረሰብ ተወካይ አመራሮች ውስጥ አንዱ የሆኑት ሰው መኖሪያ ቤታቸው በር ላይ መገደላቸው ተሰማ። በምስራቅ ጎጃም ዞን በህዝብ ትራንስፖርት ጓዙ በነበሩ ተሳፋሪዎች ላይ በታጣቂዎች በተከፈተ ተኩስ ሶስት ሰዎች ሞቱ። ከውጭ አሜሪካ የደቡብ ሱዳናውያንን ቪዛ መንጠቋን ተከትሎ ደቡብ ሱዳን ቅሬታዋን ገለጸች። በጋዛ የሚገኙ ዘጠና በመቶ ነፍሰ ጡርና የሚያጠቡ ሴቶች ከፍተኛ ችግር ላይ መሆናቸውን የዓለም ጤና ድርጅት ገለጸ። የተወደዳችሁ ቤተሰቦቻችን፣ እየው ደመቀ እስከ ዜናው ፍጻሜ ድረስ አብሬያችሁ ቆያለሁ። ወደ ቀዳሚው ዜና አልፋለውም የኢትዮጵያ ብሔራዊ ምርጫ ቦርድ ማቋቋሚያ አዋጅ ቁጥር 1133 ህዝባር 2011 አንቀጽ 5 ህዝባር 1 እጩ የስራ አመራር ቦርድ አባላት መልማይ ኮሚቴ መቋቋም እንዳለበት ይደነግጋል። በዚሁ መሰረት የብሔራዊ ምርጫ ቦርድ ምክትል ሰብሳቢንና ሁለት አባላትን የሚመለምል ገለልተኛ ኮሚቴ በጠቅላይ ሚኒስትር ዶክተር አብይ አህመድ ተቋቁሞ ወደ ስራ ገብቷል። የኮሚቴው ሰብሳቢ ሊቀት ሊቀትጎሃን ቀሲስ ታጋይ ታደለ ኮሚቴው ግልጽ በሆነ አካሄድ እጩዎችን ለማቅረብ ይችል ዘንድ ይፋዊ የእጩዎች ጥቆማ ጥሪ ለመላው ህዝብ፣ ለፖለቲካ ድርጅቶችና ለሲቪል ማህበረሰብ ያቀርባል ብለዋል። በአዋጁ አንቀጽ ስድስት ንዑስ ቁጥር አንድ የብሔራዊ ምርጫ ቦርድ አባላት ሊያሟሏቸው ከሚገቡ መስፈርቶች አንጻር ለእጩነት የሚጠቁሟቸው ግለሰቦች መስፈርቶችን በሚገባ ማሟላታቸውን ማረጋገጥ እንዳለባቸው አስገንዝበዋል። ለእጩነት የሚጠቆሙ ግለሰቦች ዜግነታቸው ትውልደ ኢትዮጵያዊ ወይም ኢትዮጵያዊት መሆን አለባቸው ብለዋል። ሌላኛው ከገለልተኛነት አንጻር የማንኛውም ፖለቲካ ድርጅት አባል ያልሆነ ወይም ያልሆነች መሆን እንዳለበትም አመላክተዋል። ከሙያ ብቃት አንጻርም ከምርጫ ጉዳዮች ጋር ተያያዥነት ባላቸው በተለይም በህግ፣ በፖለቲካል ሳይንስ፣ በህዝብ አስተዳደር፣ በስታቲክስ፣ በኢንፎርሜሽን ቴክኖሎጂ እና ሌሎች ተዛማጅነት ባላቸው ዘርፎች ከፍተኛ ሙያዊ ብቃት ያለው ወይም ያላት መሆን እንዳለባቸው አንስተዋል። መልካም ስነ ምግባር እና ስብዕና፣ ኃላፊነት የመሸከም ብቃት፣ ፈቃደኝነት ተአማኒነት፣ ከሌሎች ጋር የመስራት ክህሎት፣ የማስተባበር እንዲሁም በስራቸው ላሉ ሰራተኞችና የስራ ባልደረቦቻቸው ምቹ ሁኔታ የመፍጠር የተረጋገጠ ችሎታና ሌሎች ጠቃሚ ጉዳዮችን ይጨምራል ብለዋል። ቀሲስ ታጋይ የኢትዮጵያ ብሔራዊ ምርጫ ቦርድ እጩ ምክትል ሰብሳቢና አባላት ጥቆማ የሚቀርብበት ዘዴ በጽሁፍ መሆኑንም ጠቁመዋል። ዓለም አቀፍ የንግድ ሰነዶችን ወደ ዲጂታል ለመቀየር ያግዛል የተባለ ፕሮግራም በኢትዮጵያ ሊጀመር ነው። በሲንጋፖር ተግባራዊ የተደረገው ዓለም አቀፍ የዲጂታል መስፈርቶች ተነሳሽነት የተሰኘው ፕሮግራም የንግድ ሰነዶችን ከወረቀት ወደ ዲጂታል በመቀየር ድንበር ተሻጋሪ የሸቀጦችና አገልግሎቶች አቅርቦትን ለማቃለል ያለመ ዓለም አቀፍ ፕሮጀክት ነው። ይህ ፕሮግራም በኢትዮጵያም ተግባራዊ እንደሚሆን ታውቋል። ኢትዮጵያ ነጋዴዎች የንግድ ወጪን ለመቀነስና የንግድ እንቅስቃሴያቸውን የበለጠ ቀልጣፋ ለማድረግ ይረዳል ተብሏል። ዓለም አቀፉ የንግድ ምክር ቤት ዋና ጸሐፊ ሚስተር ጆን ደንቶን ለካፒታል እንደተናገሩት የተዋቀረና ውጤታማ አጋርነትን ለማረጋገጥ በኢትዮጵያ ውስጥ ብሔራዊ የንግድ ምክር ቤቱ ኮሚቴ ለመፍጠር የአደራጅ ኮሚቴ ይመሰረታል። ከአዲስ አበባ ንግድና ዘርፍ ማህበራት ጋር የመከረው ዓለም አቀፉ የንግድ ምክር ቤት ምክር ቤቱ የኢትዮጵያን ነጋዴዎች ከዓለም አቀፍ ገበያ ጋር የሚያገናኝ አይሲሲ ዋን ክሊክ የተሰኘ ዘመናዊ የንግድ መድረክን በአገር በቀል ቋንቋዎች ለመስጠት ዝግጁ መሆኑን ጠቁመዋል። በ45 ሚሊዮን ዩሮ የገንዘብ ድጋፍ በሶስት ተፋሰሶች የሚተገበረው የብራይት ፕሮጀክት በሙሉ አቅም ወደ ተግባር ሊገባ ነው። የውሃና ኤነርጂ ሚኒስቴር ከውሃና መሬት ሀብት ማዕከል ጋር በአባይ አዋሽና ተከዜ የተፋሰሶች የሚተገበረውን የብራይት ፕሮጀክት በሙሉ አቅሙ ወደ ተግባር ለማስገባት የሚያስችል የባለ ድርሻ አካላት ውይይት መደረጉ ተሰምቷል። ብራይት ፕሮጀክት በአስራ አንድ ክልሎች በአምስት ተፋሰሶች በአባይ፣ አዋሽ፣ ተከዜ፣ ኦሞ ጊቤ እና ስምጥ ሸለቆ ተፋሰሶች ላይ ያለውን የውሃ መጠንን፣ ጥራትንና አጠቃላይ የተፋሰሶችን መረጃ መሰብሰብ የሚያስችል የቤዝን ኢንፎርሜሽን ሲስተምን የሚተገበርና አጠቃላይ ተፋሰሱን የመጠበቅ የመንከባከብና የማልማት ስራ የሚሰራ ፕሮጀክት መሆኑ ተገልጧል። የፕሮጀክቱ ዝርዝር ይዘት፣ የአተገባበር ሂደት፣ የደረሰበት ደረጃ እና የወደፊት አካሄድን አስመልክቶ የተዘጋጁ ጽሑፎች በሙያተኞች ቀርበዋል። ፕሮጀክቱ በአውሮፓ ህብረትና በኔዘርላንድስ መንግስት የ45 ሚሊዮን ዩሮ የገንዘብ ድጋፍ ለአምስት ዓመታት የሚተገበር ነው። በደቡብ አፍሪካ ፒተር ማሪትስበርግ ከተማ ነዋሪ እና በሀገሪቱ ከኢትዮጵያ ማህበረሰብ ተወካዮች አመራር ውስጥ አንዱ የሆኑት አቶ ዳኛ ግርማ መኖሪያ ቤታቸው በር ላይ በገዛ መኪናቸው ውስጥ መገደላቸው ተሰማ። ይህ ዘገባ እስከ ተጠናቀረበት ጊዜ ድረስ ማንነታቸው ባልታወቁ ሰዎች መገደላቸውን የስራ ባልደረቦቻቸው ነገሩኝ ያለው ቲክፋ ኢትዮጵያ፣ አቶ ዳኛ በደቡብ አፍሪካ ለሚኖሩ ኢትዮጵያውያን በሙሉ መካሪ አባትና አስታራቂ ሽማግሌ ነበሩ ሲሉ ነግረውኛል ብሏል። አንድ የስራ ባልደረባቸው በስራ ላይ ውለው ወደ ቤታቸው እየገቡ በነበረበት ወቅት የገቢያቸው በር ላይ ከመኪናቸው ሳይወርዱ ጥቃቱ እንደተፈጸመባቸው ገልጸዋል። ለኢትዮጵያውያን አንድነት እንዲሁም በሰው ሀገር በመተጋገዝ ሰርቶ ስለመለወቅ ዘወትር ሲሰሩ የኖሩ የኢትዮጵያውያን አባት ነበሩ ያሉ በቅርበት የሚያውቋቸው አንዲት የደቡብ አፍሪካ ነዋሪ ግፈኞች እኝን ጀግና አባት እነጠቁል ሲሉ ተናግረዋል። በደቡብ አፍሪካ የኢትዮጵያ ኮሚኒቲ ሰብሳቢ የሆኑት አቶ ዮሐንስ ሀቢብ እንደተናገሩት ተመልክቶ ዳኛ ግርማ ፊጣን ከ18 ዓመታት በፊት ከፈረንጆቹ 2007 ጀምሮ ለኢትዮጵያውያን አንድነትና አብሮነት ሲታገሉ እንደሚያውቋቸውና በተገደሉበት ዕለትም ይህንን የማስታረቅ በጎ ተግባር አከናውነው ወደ ቤታቸው ሲመለሱ እንደነበር ገልጸዋል። ከኢትዮጵያ ኤምባሲና ከሀገሪቱ ፖሊስ ጋር በመሆኑ ገዳያቸውን ለመከታተልና ለማስያዝ በጋራ እየተሰራ መሆኑን፣ ትናንት ማክሰኞ እሳቸው በሚኖሩበት ፒተር ማሪትስበርግ ከተማ የአስከሬን አሸኛኘት ስነስርዓት የተደረገላቸው ሲሆን ዛሬ ረቡዕ በጆሃንስበርግ ትልቅ የሽኝት ፕሮግራም መከናወኑን ለማወቅ ተችሏል። በትግራይ በየክፍለ ከተማ ያሉ በህዋት የተሾሙ አስተዳዳሪዎች ወጣቱ ምንም አይነት መብቱን እንዳይጠይቅ በጦር መሳሪያ እያስፈራሩት፣ ቁም ስቅሉን እያሳዩት ነው ሲሉ የሞርስ ምንጮች ለዝግጅት ክፍላችን ተናገሩ። በሁሉም ክፍለ ከተሞች የሚፈጸም ተግባር ሲሆን ከቀናት በፊት የሐውልቲ ክፍለ ከተማ አስተዳዳሪ አቶ አለም ኪዳን የተባለ የህወሀት ሹም ወጣቶችን በሽጉጥ ሲያስፈራራ እጅ ከፍ እንዲ በከተማው ፖሊስ ተይዞ ለጊዜው በቁጥጥር ስር መዋሉ ምንጮች አስረድተዋል። በአሁኑ ሰዓት ወጣቱ በህወሀት አንጃዎች የሚደርስበትን ግፍ እምቢ የማለት ደረጃ ላይ መድረሱንና የህወሀትን ትርክት አልሰማም እያለ መሆኑን የተረዱት የህወሀት ሰዎች ወጣቶችን በማሰቃየት ላይ መሆናቸው ከቀን ቀን እየጨመረ መምጣቱ ታውቋል። ከህወሀት ሽሽት ወደ ስደት እየተዳረገ ያለው ወጣት ተራማጅ አስተሳሰብ ያላቸው ናቸው የሚባልላቸው የታቸው ረዳ አስተዳደር ዘመን ወጣቱ የህዋትን ሴራ ሊያውቅ የሚችልበትን አጋጣሚ የፈጠረና ያልተፈለገ መስዋዕትነትን ለመክፈል እምቢ ያለበት ጊዜ መሆን ችሏል ሲሉ አስተያየት ሰጭዎች ይናገራሉ። በሴቶች ላይ የሚፈጸሙ ከባባድ ጾታዊ ጥቃቶችና ሞት የሚፈጽሙ ተከሳሽና ወንጀለኞችን ጉዳይ በሚከታተሉና ህጋዊ ውሳኔ በሚሰጡ ዳኞች ላይ በተለያየ መንገድ የሚገለጽ ጫና እየደረሰ ነው ሲል የትግራይ የዳኞች ማህበር አማረረ። ማህበሩ ከከባድ ወንጀሎች ለሚከታተሉና ህጋዊ ውሳኔ ለሚሰጡ ዳኞች አስፈላጊውን የደህንነትና የጸጥታ ከለላ እንዲሰጥ አበክሮ ጠይቋል። ማኅበሩ በሴቶች ላይ የሚፈጸሙ ከባድ የሆኑ ጾታዊ ጥቃቶችና የሞት ጉዳዮችን የሚከታተሉ ውሳኔ የሚሰጡ ዳኞች ስራቸውን ነፃና ገለልተኛ ሆነው ለመከወን እጅግ ተቸግረዋል ብሏል። ዳኞቹ ስራቸውን ተረጋግተው በሰከነ የሕግ አካሄድ እንዳይመለከቱ በተለያዩ መንገዶች ጫና እየደረሰባቸው ነው። ስለሆነም ላለባቸው የደህንነታቸው አደጋ በቂ ከለላ በማጣታቸው ምክንያት ስራውን ከማቆማቸው በፊት የክልሉ ከፍተኛ ፍርድ ቤት ከሚመለከታቸው የጸጥታ አካላት ጋር በመመካከር ችግሩን በአፋጣኝ መፍታት አለበት ሲል አሳስቧል። ከጦርነቱ በኋላ የትግራይ ዳኞች በከፍተኛ ፖለቲካዊ ማህበራዊና ኢኮኖሚያዊ ችግሮች ቅርቃር ውስጥ ሆነው በማገልገል ላይ ይገኛሉ። ጥያቄው ይመለስላቸው ሲልም ጥሪ አቅርቧል። በፌዴራልና በሌሎች ክልሎች የሚገኙ ዳኞች የሚያገኙት የደሞዝ ጭማሪና ጥቅማ ጥቅም የክልሉ ዳኞች እንደተነፈጉ ገልጾ የክልሉ ከፍተኛ ፍርድ ቤት በሌሎች ክልሎች እየተተገበረ ያለውን የጥቅማ ጥቅም አሰራር ለመመለስ በጥናት ላይ ነኝ በማለት ከአንድ ዓመት በላይ ማስቆጠሩ ልክ አይደለም ሲል ወቅሷል። የክልሉ ከፍተኛ ፍርድ ቤት የሀገሪቱ ሕግና የትግራይ ነባራዊ ሁኔታን ከግምት ውስጥ በማስገባት የዳኞች የጥቅማ ጥቅም ደሞዝ፣ የደህንነትና መሰል ጥያቄዎችን እንዲመልስ ማህበሩ ጥሪ አቅርቧል። የኢትዮጵያ ሰራዊት ሀገሪቱ ከውጭም ከውስጥም የተቃጣባትን ጥቃት በማምከን የራሳችሁን አሻራ ያሳረፋችሁ ጀግኖች በመሆናችሁ ኩራት ይገባችኋል፣ አለ የመከላከያ ሚኒስቴር። ቀደም ሲል የቀድሞ የኢትዮጵያ ሰራዊት የድጋፍና የልማት ማህበር ተብሎ ይጠራ የነበረውና አሁን የኢትዮጵያ ብሔራዊ ሰራዊት ማህበር በሚል ስያሜውን የቀየረው ማህበር አባላት የመከላከያ ዋና መስሪያ ቤትን ጎብኝተዋል። ከተሰራው አስገራሚ ኪነ ህንፃ ባሻገር በዙሪያ የሚገኙትን የስራ እንቅስቃሴዎች ተዘዋውረው የተመለከቱት የማህበሩ አባላት በተመለከቱት ተጨባጭ የስራ እንቅስቃሴና በተደረገላቸው ገለጻ እጅግ ደስተኞች መሆናቸውን ገልጸዋል። አካባቢው ውብ ጽዱና ማራኪ እንዲሆን ታስቦ ከተከናወኑት ተግባራት ባሻገር ሰራዊቱ በምግብ ራሱን እንዲችል እየተሰሩ ያሉትን አሳን ጨምሮ የእንስሳት እርባታና በቁጥር በርካታ የሆኑ የአትክልትና ፍራፍሬ ዝርያዎችን በማየታቸው መደሰታቸውን አስረድተዋል። የመከላከያ ሚኒስቴር ሚኒስትር ኢንጂነር አይሻ መሐመድን በመወከል መልእክት ያስተላለፉት የጽህፈት ቤት ኃላፊው ኮሎኔል ግርማ ደምሴ ብሔራዊ የሰራዊት ማህበር አባላት ሀገሪቱ ከውጭም ሆነ ከውስጥ የተቃጣባትን ጥቃት በማምከን የራሳችሁን አሻራ ያሳረፋችሁ ጀግሮች በመሆናቸው ኩራት ይገባችኋል ብለዋል። የማይደበዝስ ታሪክ ጽፋችሁ ለትውልድ ያስተላለፋችሁ ጀግሮች በመሆናቸው በማንኛውም ጊዜ ተቋማችን ከጎናችሁ መሆኑን ላረጋግጥላችሁ እወዳለሁ በማለት አጋርነታቸውን አረጋግጠዋል። የፕሮግራሙ አስተባባሪ የመከላከያ ህዝብ ግንኙነት ዳይሬክቶሬት የኮሚኒኬሽን ቡድን መሪ ለተናል ኮሎኔል ኢዮሴፍ ለማ እናንተ በአጥንታችሁና በደማችሁ ያቆያችኋት ሀገርን የተረከበው መከላከያ ሰራዊት በዘመናዊ ቴክኖሎጂ እና በጠንካራ ስነ ልቦና ሀገሪቱ አሁን በምታዩት ከፍታ ልክ ለማድረሱ መሰረቶቹ እናንተ በመሆናቸው ክብር ይገባችኋል ብለዋል። የማህበሩ ፕሬዚደንት ሀምሳ አለቃ ብርሃኑ አማረ በበኩላቸው ወታደር ለሀገር ክብር ሲል ነፍሱን በፍቃዱ አሳልፎ ለመስጠት የተዘጋጀ ኃይል መሆኑን አነስተው፣ በየዘመናቱ የኢትዮጵያ ወታደር ለእናት ሀገሩ ለሉዓላዊነት መከበር የራሱን የማይተካ ዋጋ እየከፈለ መምጣቱን ተናግረዋል። ዘገባው የብርሃን እንዳየሁ ነው። በምስራቅ ጎጃም ዞን በህዝብ ትራንስፖርት ይጓዙ በነበሩ ተሳፋሪዎች ላይ በታጣቂዎች በተከፈተ ተኩስ ሶስት ሰዎች ሞቱ። በአማራ ክልል በምስራቅ ጎጃም ዞን ከመርጦ ወማርያም ወደ ግንደወይን በህዝብ ትራንስፖርት ይጓዙ በነበሩ ተሳፋሪዎች ላይ በታጣቂዎች በተከፈተ ተኩስ ሶስት ሰዎች ሲሞቱ ቁጥራቸው በውል ያልታወቁ ደግሞ መቁሰላቸውን የጎንቻ ሲሶ ወረዳ አስተዳደር አስታውቋል። የወረዳው አስተዳዳሪ አቶ የኔዋ ደመቀ ድርጊቱን የፈጸሙት ጽንፈኛ ሲሉ የጠሩት ኃይል ነው መጋቢት 29 ቀን 2017 ዓ.ም ከመርጦ ለማርያም ወደ ግንደወይን በደብረ ያዕቆብ ቀበሌ ልዩ ስሙ ሾተል ማጠቢያ ተብሎ በሚጠራው ስፍራ ታጣቂዎች አውቶቡሱ ላይ በከፈቱት ተኩስ እናትና ልጅን ጨምሮ ሶስት የጎንቻ ሲሶ ነዋሪ የሆኑ አርሶ አደሮች ተገድለዋል ሲሉ ገልጸዋል። አቶ የኔው አክለውም በአካባቢው ምንም አይነት ጦርነት አለመኖሩን አመልክተው በአካባቢው ታጥቆ የሚንቀሳቀሰው ታጣቂ ኃይል ሰሞኑን ህዝብ እንዳይንቀሳቀስ ማስጠንቀቂያ ሲሰጥ እንደነበር ሰምቻለሁ ብለዋል። ድርጊቱ የተፈጸመው እነብሴ ሳር ምድር ወረዳ በመሆኑ የቆሰሉትን ሰዎች ቁጥር ማወቅ አልተቻለም፣ የሞተም ይኖራል ያሉት ዋና አስተዳዳሪው የሶስቱ ሟቾች አስከሬን ይኖሩበት ወደነበረው እነቸኮል ቀበሌ መላኩን ገልጸዋል ሲል የዘገበው ቲክቫህ ኢትዮጵያ ነው። የአዲስ አበባ ሀገረ ስብከት የፌስቡክ ገጽ በመረጃ ሰርሳሪዎች እጅ ወድቋል መባሉን ሞርስ ዜና ሰምቷል። የሀገረ ስብከቱን የፌስቡክ ገጽ መረጃ ሰርሳሪዎች ለጊዜው የተቆጣጠሩ በመሆኑ ያልተገቡ ምስሎችና መረጃዎች እየተላለፉበት የሚገኝ ሲሆን ችግሩን ለማስወገድ በሚመለከታቸው ባለሙያዎች እየተሰራ መሆኑን እንገልጻለን ያለው የአዲስ አበባ ሀገረ ስብከት ሚዲያ በፌስቡክ ገጹ የሚሰራጩ መረጃዎች ከተቋሙ እውቅና ውጭ መሆኑን የአዲስ አበባ ሀገረ ስብከት ሚዲያ እወቁልኝ ብሏል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በስሙ የሚያጭበረበሩና ገንዘብ የሚጠይቁ ግለሰቦች መኖራቸውን ጠቅሶ ተጠንቀቁ ሲል አስታወቀ። በመጋቢት 29 ቀን 2017 ዓ ም በቁጥር 265256 ህዝባ 2017 ካውንስሉ በጻፈው ደብዳቤ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የምዝገባና አስተዳደር እምነቶች መተዳደሪያ ደንብና መመሪያዎችን መሰረት በማድረግ የማጥራት ስራውን እየሰራ መሆኑን አስታውቆ፣ ነገር ግን በካውንስሉ የፌስቡክ ገጽ ላይ የማጭበርበር ስራ እየተሰራ መሆኑን አመልክቷል። ካውንስሉ በፌስቡክ ገጹ ላይ የተለጠፈውን የቤት አምነቶችን አድራሻ በመጥቀስ በስልክ ቁጥር 0932676452ና በ0910106908 ስልክ ቁጥሮች በመደወል ከካውንስሉ ጽህፈት ቤት ነው በማለት ዓመታዊ መዋጮዎችን አስገቡ እያሉ የግል አካውንታቸውን እየላኩ ማህበረሰቡን የማጭበርበር ተግባር እየፈጸሙበት ስለሆነ የካውንስሉ አባላት በሙሉ ጥንቃቄ እንድታደርጉ ሲል እና ማንኛውንም ጉዳይ ወደ ካውንስሉ ጽህፈት ቤት በመምጣት እንድታስፈጽሙ ሲል አስታውቋል። ካውንስሉ አያይዘውም የሚመለከታቸውን የሕግ አካላት በነዚህ የስልክ ቁጥሮች በመጠቀም የሚሰራውን ወንጀል እንድታስቆሙልን በታላቅ አክብሮት እንጠይቃለን ብለዋል። በሃይማኖት ተቋማት ድርጅቶችና ማኅበራት ማህበራት ምዝገባና አስተዳደር መምሪያ ኃላፊ አብዮት ያለው ታደለ ስምና ፊርማ የወጣው የካውንስሉ ደብዳቤ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 አሜሪካ የደቡብ ሱዳናውያንን ቪዛ መንጠቋን ተከትሎ ደቡብ ሱዳን ቅሬታዋን ገለጸች። የሌላ የአፍሪካ ሀገር ዜጋን በተመለከተ ክስተት ምክንያት የደቡብ ሱዳናውያንን ቪዛ በአጠቃላይ መነጠቁን ደቡብ ሱዳን ነቅፋለች። የአሜሪካ የውጭ ጉዳይ ኃላፊ ማርኮ ሩቢዮ ደቡብ ሱዳናውያን ቪዛ እንደሚከለከሉ አስታውቀዋል። ውሳኔውን ያሳለፉት ደቡብ ሱዳን ከአሜሪካ የተባረሩ ዜጎቿን አልቀበልም ብላለች በሚል ነው። ወደ ደቡብ ሱዳን ከአሜሪካ የተላከው ሰው የዴሞክራቲክ ሪፐብሊክ ኮንጎ ዜጋ በመሆኑ ምክንያት ግለሰቡን አለመቀበሉን የደቡብ ሱዳን የውጭ ጉዳይ ሚኒስትር አስታውቋል። ግለሰቡ ለተጨማሪ ምርመራ ወደ ተላከበት ሀገር ተመልሷል ሲሉም አስታውቀዋል። ዶናልድ ትራምፕ ዳግመኛ ስልጣን ከያዙ በኋላ አሜሪካ ቪዛ በመከልከል የአንድን ሀገር ዜጎች በአጠቃላይ ኢላማ ስታደርግ ይህ የመጀመሪያው ነው። ጋዛም። በጋዛ የሚገኙ ዘጠና በመቶ ነፍሰ ጡርና የሚያጠቡ ሴቶች የተመጣጠነ ምግብ እጥረት አጋጥሟቸዋል ሲል የዓለም ጤና ድርጅት ገለጸ። በጋዛ ሰርጥ አስፈላጊውን ሕክምና ለማግኘት የሚያስፈልጉ የሕክምና መሳሪያዎች እጥረት ባለበት በአሁኑ ወቅት ዘጠና በመቶ የሚሆኑ ነፍሰ ጡርና የሚያጠቡ ሴቶች በከፋ የተመጣጠነ ምግብ እጥረት እየተሰቃዩ ነው ብሏል ጤና ድርጅት የዓለም ጤና ድርጅት ትናንት የተከበረውን የዓለም ጤና ቀንን አስመልክቶ በሰጠው ጋዜጣዊ መግለጫ የጋዛ ሰርጥ ልጅ ሆኑ ለማድረግ በጣም አደገኛ ከሆኑ ቦታዎች አንዱ ሆኖ ቀጥሏል ብሏል። እየቀጠለ ባለው ጥቃት፣ መፈናቀል እና የሕክምና አገልግሎት እጦት ምክንያት እርግዝናም በፍርሃት የተከበበበት ሆኗል ሲል ገልጿል። የዓለም ጤና ድርጅት ቃል አቀባይ ማርጋሬት ሃሪስ በጋዛ የሚገኙ ነፍሰ ጡር እናቶችን ጤና ሲገልጹ ማንኛውም ሰው ሊገምተው ከሚችለው ከማንኛውም ነገር በላይ የከበደ ነው ብለዋል። በአሁኑ ጊዜ ምንም የምግብ ወይም የሕክምና እርዳታ ለጋዛ እየደረሰ አይደለም። ቀድሞውንም እየተሰቃዩ ላሉ እናቶችና ሕፃናት ሁኔታው ከቀን ወደ ቀን እየባሰ ነው ሲሉ አክለዋል። የዓለም ጤና ድርጅት እንደገለጸው በጋዛ ውስጥ ከአራት ነፍሰ ጥር እናቶች አንዷ ከባድ የጤና ችግሮች እያጋጠሟት ሲሆን 25 በመቶ ደግሞ በከባድ የደም ማነስ እና 23 በመቶቹ ለቅድመ ወሊድ ምጥ ስጋት የተጋለጡ ናቸው መባሉ ዘገባዎች አመልክተዋል። የተወደዳችሁ የሞርስ ኮሚኒኬሽን ቤተሰቦች ላይክ፣ ሰብስክራይብ፣ ሼር በማድረግ ሉሉ ቤተሰብ እንድናፈራ ስላደረጋችሁን ከልብ እናመሰግናለን። አርዕስተ ዜናውን በድጋሚ እናስታውሳችሁ። የመከላከያ ሚኒስቴር የኢትዮጵያ ሰራዊት ሀገሪቱ ከውጭ ሆነ ከውስጥ የተቃጣባትን ጥቃት በማምከን የራሳችሁን አሻራ ያሳረፋችሁ ጀግኖች በመሆናችሁ ኩራት ይገባችኋል ማለቱ፣ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ለሕግ አካላት ጥሪ ማቅረቡ ህጋዊ ውሳኔ በሚሰጡ ዳኞች ላይ በተለያየ መንገድ የሚገለጽ ጫና እየደረሰ ነው ሲል የትግራይ የዳኞች ማህበር ማማረሩ፣ በደቡብ አፍሪካ ነዋሪና ከኢትዮጵያ ማህበረሰብ ተወካይ አመራሮች ውስጥ አንዱ የሆኑ ሰው መኖሪያ ቤታቸው በር ላይ መገደላቸው፣ በምስራቅ ጎጃም ዞን በህዝብ ትራንስፖርት ይጓዙ በነበሩ ተሳፋሪዎች ላይ በታጣቂዎች በተከፈተ ተኩስ ሶስት ሰዎች መሞታቸውን ከአገር ውስጥ ከውጭ ደግሞ አሜሪካ የደቡብ ሱዳናውያን ቪዛ መንጠቋን ተከትሎ ደቡብ ሱዳን ቅሬታዋን መግለጿ በጋዛ የሚገኙ ዘጠና በመቶ ነፍሰ ጡርና የሚያጠቡ ሴቶች ከፍተኛ ችግር ላይ መሆናቸውን የዓለም ጤና ድርጅት መግለጹ የተመለከተ መረጃ ወደ እናንተ አደረስን። ከዜናው ጋር ኢዮብ ደመቀ አብሬያችሁ ነው። በሞርስ ኮሚኒኬሽን ተዘጋጅቶ ሰኞ፣ ረቡዕ፣ ዓርብ ወደ እናንተ ሲደርስ የነበረው የዕለት ረቡዕ የሞርስ ዜና የእስካሁን ነበር። የፊታችን ዓርብ በሞርስ ዜና እንገናኛለን። እስከዚያው ድረስ ጤና ይስጥልኝ።